ጤና ይስጥልኝ የተከበራችሁ ተመልካቾቻችን፣ የሰዓቱን የቢዝነስ ዘገባ ተጀምሯል። አብሯችሁን ቆዩ። በአማራ ክልል ባለፉት 9 ወራት 269.4 ቢሊዮን ብር ካፒታል ያስመዘገቡ ባለሀብቶች በተለያዩ የልማት ዘርፎች መሰማራታቸውን የክልሉ ኢንዱስትሪና ኢንቨስትመንት ቢሮ አስታወቀ። ኢትዮጵያ ታምርት እኛ ምንሸምት በሚል መሪ ሀሳብ የወልዲያ ከተማ ባለሀብቶች፣ የሀገር ሽማግሌዎች፣ በየደረጃው ያሉ አመራሮችና አጋር አካላት የተሳተፉበት የውይይት መድረክ በወልዲያ ከተማ ተካሂዷል ነው የተባለው። በመድረኩ የተገኙት የክልሉ ኢንዱስትሪና ኢንቨስትመንት ቢሮ ኃላፊ አቶ እንድሪስ አብዱ እንዳሉት የክልሉን የኢንቨስትመንት እንቅስቃሴ ለማሳደግ በትኩረት ሲሰራ ቆይቷል ብለዋል። በዚህም በክልሉ ባለፉት ዘጠኝ ወራት 269.4 ቢሊዮን ብር ካፒታል ያስመዘገቡ 1899 አዳዲስ ባለሀብቶች በተለያዩ የልማት ዘርፎች መሰማራታቸውን ነው የገለጹት። ከነዚህ መካከል 43ቱ በአምራች ኢንዱስትሪ ዘጠኙ ደግሞ በአበባ ልማት የተሰማሩ መሆናቸውን እንዲሁ አስታውቀዋል። እንደ አቶ እንድሪሳ ገለጻ ባለፉት 9 ወራት 96081 ቶን የአበባ ምርት ወደ ውጭ ገበያ በመላክ 139.5 ሚሊዮን ዶላር የውጭ ምንዛሬ ማግኘት ተችሏልም ብሏል። በሌላ በኩል 585 አምራች ኢንዱስትሪዎች 324,409 ቶን ተኪ ምርቶችን በማምረት 40 ሚሊዮን ዶላር የውጭ ምንዛሬ ማዳን መቻላቸውን ጨምር ነው ያስረዱት። ተሳታፊ ባለሀብቶች በበኩላቸው የተሟላ የውሃና የኤሌክትሪክ ኃይል አቅርቦት እያገኙ መሆኑን ጠቅሰው በብድር አገልግሎት ላይ የሚታየውን መጉላላት መፍትሄ እንደሚሰጠውም ጠቁመዋል። በቤተሰብ ፓኬጅ መርሃ ግብር በተደረገላቸው ድጋፍ በዶሮ እርባታ መሰማራታቸው ኑሯቸውን ለማሻሻል እንደሚያግዛቸው የወልዲያ ከተማ መንግስት ሰራተኞች ተናገሩ። ከተማ አስተዳደሩ የመንግስት ሰራተኛውን ተጠቃሚ ለማድረግ ባዘጋጀው መርሃግብር በመጀመሪያው ዙር ለ200 ሰራተኞች 50 ዶሮ የሚይዝ 200 ሼድ አሰራጭቷል ተብሏል። ካሳሁን ኃይለ ሚካኤል ተጨማሪ ዘገባ አለው። የወልዲያ ከተማ አስተዳደር የከተማውን መንግስት ሰራተኞች የኑሮ ውድነት ጫና በክፊል ለማቅለል የሚያስችል የቤተሰብ ፓኬጅ ፕሮግራም ጀምሯል። ፕሮግራሙ በአነስተኛ ቦታ የእንቁላል ዶሮ ለማርባት የሚያስችል ተግባር ላይ ያተኩራል። በዚህም በመጀመሪያ ዙር ሁለት መቶ መንግስት ሰራተኞች ተጠቃሚ መሆናቸውን የተገለጸው የቤተሰብ ፓኬጅ ፕሮግራሙ የተመጣጠነ ምግብ ለልጆች ከማቅረብ ባለፈ በኢኮኖሚም ሊደጎማቸው እንደሚችል ነው። ፕሮግራሙ ተጠቃሚ የሆኑ የመንግስት ሰራተኞች የሚያስረዱት። ስሜ ታሪኩ መንግስቱ። ባላለው ገንዘብና ኢኮኖሚ ነው የሚሰራው። ከተማ አስተዳደሩ ይህንን ያደረገልን እሱ አጋጣሚ ነው። የቤትም ልጆቼም እንቁላል ያገኛሉ ትርፋማ እንሆናለን ብዬ አስባለ። ሰሎሞን በላይ ይባላለሁ። በወልዲያ ከተማ አስተዳደር ሴቶች፣ ሕጻናት ማህበራዊ ጉዳይ መምሪያ ባለሙያ ነኝ። በዚህ በቤተሰብ ፓኬጅ የዶሮ እርባታ ከተማ አስተዳደራችን ባመቻቸልን መሰረት 25 ዶሮዎችን ዛሬ እየተረከብኩ ነው እንቁላል በማምረት ለራሴና በአካባቢ ላለ ገበያ እንደምተርፍ የራሴንም የኑሮ ኢኮኖሚ ሁኔታ መደገፍ የሚያስችል የምቹ ሁኔታ እንዳለ ነው የሚሰማኝ። ይህን እድል ለፈጠረልን ደግሞ ላመቻቸልን ለከተማ አስተዳደራችን እጅግ በጣም የከበረ ምስጋና ነው ማቅረብ የምፈልገው። የወልዲያ ከተማ አስተዳደር እንስሳትና አሳ ሀብት ልማት ተጠሪ ጽህፈት ቤት ኃላፊ በላይ ገሰሰ በመጀመሪያው ዙር ለሁለት መቶ መንግስት ሰራተኞች 50 ዶሮዎችን መያዝ የሚችል ሁለት መቶ የድሮ ሼድ እና ለእያንዳንዱ ሰው 25 ዶሮ ተሰራጭቷል ነው ያሉት። እስካሁን ወደ ሁለት መቶ የሚሆኑ መንግስት ሰራተኞችን ሙሉ ፓኬጅ ተጠቃሚ ለማድረግ ነው ጥረት እያደረግን ያለ ነው። ከዚህ ባሻገር ደግሞ ወደ 160 የሚሆኑ መንግስት ሰራተኞች ዶሮ ብቻ የሚጠይቋሉ። ስለዚህ በዛሬ እለት ሁለቱን ሙሉውን ፓኬጅ ያሟሉትን የመንግስት ሰራተኞች ነው እያስተናገርን ያለ ነው። በዚህ መሰረት አምስት ሺህ የእንቁላል ዶሮዎችን አቅርበናል። ስለዚህ እነዚህ አምስት ሺህ ዶሮዎች ሁለት መቶ ለሚሆኑ የመንግስት ሰራተኞች የራሳቸው የሆነ መኖሪያ ቤት ያላቸው ቤቶችን አብረን ያሰራጨንበት ሁኔታ ነው ያለውን። ለዶሮ ሸድና ልጫጭሽ የተከፈለውን ወጪ ከተማ አስተዳደሩ 25 በመቶ ይሸፍናል፣ ቀሪውን መንግስት ሰራተኛው በሁለት ዓመት ክፍያ ያጠናቅቃል ብለዋል። ከተማ አስተዳደሩ ወደ 15 ሚሊዮን ብር ነው ይመደበልን። ስለዚህ አሁን ባለው ሁኔታ ለመንግስት ሰራተኛው በረዥም ጊዜ የብድር አገልግሎት የሚመለስ የ25 ዶሮ በፓኬጅ ደረጃ እና ለራሳቸው መመገቢያ መጠጫ፣ መኖሪያ ማስወጫ ሁሉ የተሟላለት ዘመናዊ የሆነ የዶሮ ቤት በትንሽ ቦታ ውስጥ ብዙ ስራ ማሰራት የሚቻልበትን ትምህርት ለማስተማር ሲባል ይህን ውጭ አውጥተን ስራውን እየሰራ ነው ያለንበት ሁኔታ ነው ያለ በደመወዝ የሚመለስ ነው ክፍያው። ከዛ ባሻገር ደግሞ እንደ ከተማ አስተዳደር ሃያ አምስት ፐርሰንትም ድጎማ አድርጎ ሰባ አምስት ፐርሰንት ነው መንግስት ሰራተኛው የሚመልሰው እና ይህ በጣም ትልቅ እድል ነው። በሂደት ሁሉም መንግስት ሰራተኛ የፕሮግራሙ ተጠቃሚ ይሆናል ያሉት የወልዲያ ከተማ አስተዳደር ተቀዳሚ ምክትል ከንቲባ ዱባ ላብራሪ ፓኬጁ ወደ ወተት ላም ለማሳደግ መታቀዱን ነግረውናል። ሌሎች በፕሮጀክት በተለያዩ በቦርድ የሚመሩ ተቋሞችም እያሰፉት ነው ያሉት። ስለዚህ በከተማችን የሚደረገው የእንቁላል የዶሮ፣ የማምረት ሂደቱ በጣም የተሻለ ሆኗል። ገበያን ያረጋጋል፣ የኑሮ ድነቱን ይቀንሳል። በሌሎች ዘርፎችም በተመሳሳይ ደግሞ አጠናክረን ለመግባት የሚያስችል ዝግጅነት እያደረግን ነው እና ይህን እያጠናከር ነው ነው ቀጣይ ደግሞ ከላምርባታ ጋር ከማድለብ ጋር የተያያዙ ከንብጋ የታያያዙ ትልክ ተጨባጭ ሁኔታ ለመስራት እና በሰፊው ለመግባት ነው ጥረት እያደረግን ያለ ነው። የተጀመረው የእንቁላል ዶሮ እርባታ በከተማው ያለውን የእንቁላል ዋጋ በማርገብ ገበያውን ሊያረጋጋ እንደሚችል ተጠቁሟል።